በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት ሃያ አንድ በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት በዓለ እግዝእትነ ወፍልሰተ ስጋሁ ለአልአዛር ዘአንስኦ እግዚእነ ወዮሐንስ ኤጲስቆጶስ ዘኢየሩሳሌም ወኢዩኤል ወማቴያስ ላእክ ዘነግ ምስባክ መዝሙር 44 ከቁጥር 9 እስከ 10 ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት ስምኢ ወለትየ ወርእይ ወአጽምዒ እዝነኪ የቅዱስ ሉቃስ ወንጌል ምዕራፍ አንድ ከቁጥር 39 እስከ 57 ያለው ኃይለ ቃል እንዲህ ይላል። በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካሪያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማሕፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት፣ በታላቅ ቃልም ጩሃ እንዲህ አለች፦ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማሕፀንሽም ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድነኝ? እነሆ ሰላምታ ስትሰጪኝ ቃልሽን በሰማሁ ጊዜ ጽንሱ በማሕፀኔ በደስታ ዘሏአልና ከእግዚአብሔር ዘንድ የነገሩሽ ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ። ማርያምም እንዲህ አለች፦ ሰውነቴ እግዚአብሔርን ታከብረዋለች፣ ልቡናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ትሕትና ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ታላቅ ሥራን ሰርቶልኛልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ለልጅ ልጅ ነው። በክንዱ ኃይልን አደረገ። በልባቸው አሳብ የሚታበዩትንም በተናቸው። ሐያላኑን ከዙፋናቸው አዋረዳቸው፣ ትሑታኑንም ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ብላቴናውን እስራኤልን ተቀበለው፣ ይቅርታውንም አሰበ፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም እንደተናገረው። ማርያምም ሦስት ወር ያህል በእርሷ ዘንድ ተቀመጠች፣ ከዚህ በኋላም ወደ ቤቷ ተመለሰች። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 9 እስከ 16 ያለው ኃይለ ቃል እንዲህ ይላል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን ለይቶ እንደ አስነሳው በልብህ ብታመን ትድናለህ። በልቡ የሚያምን ይጸድቃልና፣ በአፉም የሚመሰክር ይድናልና። መጽሐፍ የሚያምንበትን ሁሉ አያፍርም ብሏል። አይሁዳዊንና አረማዊን አልለየም፣ አንዱ ጌታ የሁሉ ጌታ ነውና፣ እግዚአብሔር ባለጸጋ ስለሆነ ለለመነው ሁሉ ይበቃልና፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። ነገር ግን ያላመኑበትን እንዴት ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ዮሐንስ መልእክት ምዕራፍ አንድ ከቁጥር አምስት እስከ ስምንት ያለው ኃይለ ቃል እንዲህ ይላል። ከእርሱ የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳ የለም የምትል ይህች ናት። ከእርሱም ጋር አንድነት አለን ብንላችሁ፣ በጨለማም ብንመላለስ ሐሰት እንናገራለንና እውነትንና ቅንነትንም አናደርግም። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በርሳችን አንድነት አለን። የኢየሱስ ክርስቶስም ደም ከኀጢአታችን ሁሉ ያነፃናል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ሁለት ከቁጥር 14 እስከ 22 ያለው ኃይለ ቃል እንዲህ ይላል። ጴጥሮስም ከዐሥራ አንዱ ጋር ቆሞ ድምፁን ከፍ አድርጎ እንዲህ አለ፦ እናንተ የአይሁድ ሰዎች፣ በኢየሩሳሌምም የምትኖሩ ሁሉ ይህን እወቁ፣ ቃሌንም ስሙ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ ገና ሦስተኛ ሰዓት ነውና ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። በኋለኛይቱ ቀን እንዲህ ይሆናል ይላል እግዚአብሔር፣ ስጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶች ልጆቻችሁና ሴቶች ልጆቻችሁ ትንቢት ይናገራሉ። ጎልማሶቻችሁ ራእይን ያያሉ። ሽማግሌዎቻችሁም ህልምን ያልማሉ። በወንዶችና በሴቶች ባሮቼ ላይም ያን ጊዜ መንፈሴን አፈሳለሁ ትንቢትም ይናገራሉ። በላይ በሰማይ ተአምራትን በታች በምድርም ምልክቶችን ደምን እሳትን ጢስንም እሰጣለሁ። የምትገለጠው ታላቋ የእግዚአብሔር ቀን ሳት መጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የእግዚአብሔርንም ስም የሚጠራ ሁሉ ይድናል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር መቶ አራት ከቁጥር 14 እስከ 15 ወገሰጸ ነገስተ በእንቲ አሁን ይትክስሱ መሲሃኔ ወኢታስሙ ዲበ ነቢያት። የቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 38 እስከ 46 ያለው ኃይለ ቃል እንዲህ ይላል። ዳግመኛም ጌታችን ኢየሱስ በልቡ አዘነ፣ ወደ መቃብሩም ሄደ። መቃብሩም ዋሻ ነበር፣ በላዩም ታላቅ ድንጋይ ተገጥሞበት ነበር። ጌታችን ኢየሱስም ድንጋዩን አንሱ አላቸው። የሟቹ እህት ማርታም ጌታዬ ሆይ አራት ቀን ሆኖታልና ፈጽሞ ሸቶ ይሆናል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔርን ክብር ታያለሽ አላልሁሽም ነበርን አላት። ድንጋዩንም አነሱ። ጌታችን ኢየሱስም ዐይኖቹን አቅንቶ እንዲህ አለ አባት ሆይ ሰምተኛኛልና አመሰግንሃለሁ። እኔም ዘወትር እንደምትሰማኝ ያውቃለሁ። ነገር ግን አንተ እንደ ላክኸኝ ያምኑ ዘንድ በዚህ ቆመው ስላሉት ሰዎች ይህን እናገራለሁ። ይህንም ብሎ በታላቅ ቃል ጮኸና አላዛር ና ወደ ውጭ ውጣ አለ። ሞቶ የነበረውም እንደ ተገነዘ እጁንና እግሩንም እንደ ታሰረ ፊቱም በሰበን እንደ ተጠቀለለ ወጣ። ጌታችን ኢየሱስም እንግዲህስ ፍቱትና ተዉት የሂድ አላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።